ብፁዕ አባታችን አቡነ ዲሜጥሮስ አቅራቢነት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ በሳቸው ፊርማ ደግሞ ተመልሰው የዚህ የታላቁ ደብር የሊባኖስ ደብረ ሲና ቅዱስ ገብሬ ካቴድራል አስተዳዳሪ ሆነው ተመድበው መጥተው እንሆ ስድስት ዓመታቸውን ጨርሰው አሁን ሰባተኛውን ዓመት ጀምረው በዚህ ቦታ ላይ በአስተዳዳሪነት ቆይተዋል። በነበራቸው የቆይታ ጊዜ ደግሞ በጣም ሰፊ የሆነ ልማታዊ ስራዎችን በመስራት የተጣለባቸውን ተመድበው ሲመጡ የተሰጣቸውን አደራ የሰበካ ጉባኤን ማጠናከር፣ ሰንበት ትምህርት ቤትን ማደራጀት፣ የልማት እንቅስቃሴዎችን ደግሞ እንደዚሁ እንዲፋጠኑ በማድረግ ሰፊ ስራ ሲሰሩ ቆይተዋል። በዚህ ቦታ ላይ ብዙ ልማታዊ ስራዎችንም እግዚአብሔር ረድቷቸው ያሉትን ማህበረ ምዕመናኑን ሰበካ ጉባኤውን ሰንበት ትምህርት ቤቱን በማስተባበር በእሳቸው አስተባባሪነት ብዙ ልማታዊ ስራዎች ተሰርተዋል። በዚህ ቦታ ላይ ሁላችሁም እንደምታስታውሱት በተለይ በዚህ በፈታኙ ጊዜ በኮሮና ወቅትም አብረውን ከዚሁ በስደት ከሚገኘው ምዕመናን ጋር የችግሩንም ጊዜ ያም ደግሞ ካለፈ በኋላ እስካሁኑ ሰዓት ደግሞ መመሪያ ሲሰርጡ ቆይተዋል። እንግዲህ ይሄንን አገልግሎት በዚህ ሲሰጡ ቆይተው በዚህ ቦታ ላይ ያላቸውን የላቀ የስራ አፈጻጸም በመገምገም እንግዲህ ወደ ሌላ ቦታ ደግሞ ተዘዋውረው ያችኑ በስደት የምትገኘውን ቤተ ክርስቲያን በጥሩ ሁኔታ እዚህ ሲሰጡት፣ ሲያጽናኑት፣ ሲያበረታቱት የነበረውን ስራ በዛ ቦታ ላይም እንዲደግሙ የላቅ አፈጻጸማቸውን በመመልከት እንግዲህ ድጋሜ ከዚህ ቦታ ላይ ደግሞ ወደ ሌላ ቦታ ሐዋርያዊ አገልግሎትን እንዲሰጡ መመሪያ መጥቶ ዛሬ ሰበካ ጉባኤው ያንን እንግዲህ አብሮነቱን ቆይታ ተመልክቶ ክቡር አባታችን ለሰጡት አገልግሎት ለሰጡት መመሪያ ሰጪነት በአጠቃላይ እዚህ በነበራቸው ወቅት ላደረጉት የቤተክርስቲያን አባት ሊሰራ የሚገባውን ስራ በመልካም ሁኔታ ስለፈጸሙ ሰበካ ጉባኤው እንግዲህ አባታችን በዚህ መልኩ በክብር ወደ ሌላ ቦታ ደግሞ ለስራ ተመርጠው ሲሄዱ ይሄ የራት መርሃ ግብር ተዘጋጅተዋል ማለት ነው። ጥሪ የተደረገላችሁ እንግዶች፣ አባቶቻችን፣ ከቆንስላ ጽህፈት ቤትም የተገኛችሁ ሁላችሁም በድጋሚ እንኳን በደህና መጣችሁ ለማለት እንወዳለን። እንደ ሰበካ ጉባኤ እንግዲህ አንዳንድ የተወሰነ ሀሳብ አስተያየቶች፣ ለአባታችን መግለጽ የምትፈልጉት መልካም ምኞትም ካለ ሀሳብ አስተያየት እንቀበላለን ማለት ነው። ከዚህ ሰዓት ጀምሮ በጣም የምንወደውት አባታችን ነዎት። ሁሌ ከእኛ ጋ ቢሆኑ ቢኖሩልን ደስ ይለናል። በሄዱበት ሁሉ እግዚአብሔር ከእርሶ ጋር ይሆን። አሁንም ጸጋና በረከቶ ከእርሶ ጋር ይሆን። እድሜውን ያርዝምልን ለማለት ነው። እግዚአብሔር ይስጥልን። አመሰግናለሁኝ። ጉዳት ጌታቸው እሳቸው እዚህ በነበሩበት ጊዜ ስራችንን በመንግስት ስራ ስኬት ላይ ያየነው ውጤት ከቤተክርስቲያኖቱ ጋር አብረን የሰራ ነው። በመሆኑ ቆንስላ ጽህፈት ቤታችን ለዚህ ላደረጉት ከፍተኛ አስተዋጽኦ ምስጋናና አድናቆትን ያቀርባል። በሄዱበት ቦታ ሁሉ አባታችን መልካም እድል እንዲኖራቸው እግዚአብሔር እድሜያቸውንና የአገልግሎት ዘመናቸውን እንዲያራዝም ምኞትን እገልጻለሁ። አመሰግናለሁ። እሺ፣ ክቡር አቶ ጌታቸው፣ በእውነት ቅንጅታዊ አሰራሩን በተመለከተ መንግስት ከቤተ ክርስቲያኒቷ ጋር የሚሰራው ስራ ውጤታማ እንዲሆን ክቡር አባታችን ያደረጉትን አስተዋጽኦ በደንብ አብራርተውልናል። ለእኛ ከመካከላችን አሁን እሳቸው ናቸው ያሉ ምናልባት የሚመጣውን እንግዲህ እግዚአብሔር ነው የሚያውቁ። ግን የእሳቸውን አባት እንደግም የተከሰ ጉን አናገኝ። ግልጽ ነው ነገራቸው። በፍጹም ማለት ለምን አስተዳዳሪ እንደዚህ አይደለም። ራሱን የሚያከብር እንጂ ራሱን ዝቅ አድርጎ እንደ ወንድም እንደ ጓደኛ ሆኖ የሚያገለግል አባ በፍጹም የለም። እናውቋለሁ ሁሉንም ማለት ነው። የአባ ገብረ መድህን ግን የተለየ ፍቅርና አላቸው አባቴው ፍቅር ማለት ነው፣ እንግዲህ እግዚአብሔር አምላክ በሚሄዱበት መላኩ ይከተለወት። እኔ ለምንም ነገር አለት እግዚአብሔር አምላክ ይከተለወት። ቅን አባት ነው ማለት ይከብደኛል። አባ ገብረ መድህን ለእኛ በጣም ትልቅ አባታችን፣ ከአባት በላይ ናቸው። ከአባትም በላይ ማለት ነው። ለምን እዚህ ቦታ ለእኛ የምንመጣ ወንድሞቻችን ጥሩ ስለሆኑ ነው። አባታችን ጥሩ ስለሆኑ የምንመጣ እንጃን አልመጣም አልመጣም። ራሱን የሚያከብድ ቢሆን ራሱ የሚያኮራ ቢሆን እንኳን አንጫወትም። እንደዚህ ግን ራሳቸውን ዝቅ ያደረጉ አባት ስለሆኑ፣ ይሄም ደግሞ ገዳም ላይ ስላደጉ ነው። ገዳም ያደገ አባት እንደዚህ ነው የሚሆነው። ለምን ራሱን ዝቅ አድርጎ ራሱን አያከብርም፣ ራሱን ወድ ላይ አይሰቅልም። እና እናንተ እግዚአብሔር ላይ ይጠብቃችሁ፣ ለሁላችንም የሚመጣውም ለሁላችንም አባት ስለሆነ

በእውነት ሁላችንም እስካሁን እንደሰማ ነው ስለ አባታችን መልካም አባትነት ጥሩ አስተዳደር ስራን እየሰሩ እንደቆዩ፣ በቆይታቸው ደግሞ የሰሯቸውን የልማት ስራዎች በእኛ ብቻ ሳይሆን በሀገሩ ዜጋ ጭምር በነበራቸው ቆይታ እጅግ አምስት ዓመት እና ከዛ በላይ አብረን የቆየ ነው በጥሩ ሁኔታ አሳልፈናል የሚል ምስክርነት ነው የሰጠው። እንግዲህ እኔ ቅድም ነካክቼዋለሁ፣ በእኔ በግሌ ያሉትን ብዙ ነገሮች ማለት ይቻላል። በቆይታችን ብዙ መልካምና የችግር ጊዜያቶችን አሳልፈናል። ያንን ችግር አልፈን ለዚህ ለመመሰጋገን እና በሕይወት ደግሞ ቆይተን ይህንን ጊዜ እንድናይ በመብቃታችን በእውነቱ ትልቅ ነገር ነው። እንግዲህ ክቡራን እድምተኞቻችን፣ አባቶች፣ ዲፕሎማቶች፣ ጥሪ የተደረገላችሁ እንግዶቻችን የአባታችን በዋናነት ከምዕመናኑ ጋር የነበረው ሽኝት ባለፈው እሁድ ተከናውኗል። ብፁዕ አባታችን አቡነ ዲሜጥሮስ በተገኙበት ስራዎቻቸው በደንብ ተገልጸዋል። እሳቸውም ደግሞ ከምዕመናኑ ጋር ስንብት አድርገዋል በዋናነት ከዛ ባለፈ ግን ዛሬ እንደ ሰበካ ጉባኤ ያለውን ደግሞ የመጨረሻውን የራት ጊዜ ነው እያሳለፍን ያለ ነው። ክቡር አባታችን በነበረን ቆይታ እጅግ በጣም ደስተኞች ነን። ቅን አባትነት እኛም በጣም ተደስተን ሲናገሩት እንደነበረው በዚህ ቦታ ላይ አንድ ሰው ከፍቶት በጸብ ውስጥ ሆኖ እርቅ የሚባል ነገር ሰው ተቃይሞ ያለፈበት ጊዜ አልነበረም እና የተረጋጋ የሰከነ ጊዜ ነው ያሳለፍ ነው። እኛ እጅግ በጣም ደስተኞች ነን። ቅድም አባቶች እንዳሉት ደግሞ ይሄ ቦታ ትልቅ ቦታ ስለሆነ ትላልቅ ሰዎች የመሩት ቦታ ነው። አሁንም እንደ ድል እርሶም ሲመሩ ቆይተዋል። ከዚህ በኋላ ያለውን ነገር ደግሞ እግዚአብሔር በዛው ልክ ጥሩ ሰው እንዲያመጣ መኛለው። አባታችን በሚሄዱበት ሁሉ መልካም የስራ መልካም የአገልግሎት ዘመን ቦታ እንዲገጥሙት እኔ በልጅነቴ እመኝሎታለሁ። ወንድም ወንድምናቸው ለሁሉ ታዛዥ ናቸው። ሁሉን አክብረው ሁሉ ጋር ተስማምተው የሚኖሩ ማንንም ማያስቀይሙ አባት ናቸው። ደከመኝ ሰለቸኝ ሳይሉ ቤተ ክርስቲያንን ሲያገለግሉ፣ ምዕመናንን ሲያጽናኑ ቆይተዋል። በሄዱበት ሁሉ ይህን ባህሪያቸውን ይህን አገልግሎታቸውን ጠንክረው እንዲቀጥሉ እግዚአብሔር ብርታቱን ይስጥልን። ፊታችን ሲጠቁርና ልባችን ሲተክዝ መጥተን የምንጽናናባቸው ናቸው። በእውነቱ አንድ ቀን ፊታቸው ጠቁሮ አይቻል አቅም ቅድም ተገልጿል፣ በስፋት ተገልጿል። ያንን ለማጽናት ነው። አንድ ቀን ፊታቸው ጠቁሮ ወይም ተክዞ ይቻቸው አላቁን። ሁሉንም በሳቅና በፍቅር ትክክል የበላይነት ብዙ አካሄድ ሊኖረው ይችላል። በአንዳንድ ሰው ላይ ሲወድቅ፣ ነገር ግን በእውነተኛ ሰው ላይ ሲወድቅ ግን ኃላፊነት የበታሽነት ነው አለን። የበላይነት የበታሽነት ነው። ስለዚህ አባታችን ሲያስተምሩን የነበረው ከሁሉም ጋር ስንመለከታቸው ያለው ሂደት ትክክል እንደ አምላካችን እግር ጎንበስ ብሎ እንዳጠበው ሁሉ የዚያን ስርዓት ነው ሲፈጽሙ የነበረው ይህን እንግዲህ በእውነቱ ለሁላችንም ትልቅ አርአያና ምክር መር ሆነውናል። አምላካችን በእውነቱ ጸጋውን ያድልን። ዘይሁ መርሃሮታ አለ ቤተ ክርስቲያን እውነተኛ ቅን መምህር፣ አስተዋይ፣ መካር የሚሰጥ ለቤተ ክርስቲያን የሚሾም አምላካችን እርስዎም በዚህ ስደት ዓለም ለዚህ አዘን ለሚደራረብበት ብቸኝነት ለተሰማው ህዝብ ብቸኝነት ላለው ህዝብ እውነተኛ አባት እውነተኛ መምህር ሆኖ ነው የተገኙት። አሁንም ደግሞ አምላካችን የሚሄዱባት ቤተክርስቲያን የአሁናት ደግሞ ለዚያ ደግሞ የአባቶቻችን የሐዋርያት መንገድ ያደርግለዋት። ሁላችንም ተነስተን ስለ አባታችን አባ ገብረ መድን ሀሳብ ብንሰጥ ወይም አስተያየት ስጡ ብንባል ሁላችን መልካም ነገር ነው። በጎነታቸው፣ መልካምነታቸው፣ ቀናነታቸው ሁላችንም እንመሰክራለን ብዬ አስብ አባታችን በነበሩት ጊዜ መልካም ነገር ሰርተዋል። እግዚአብሔር አምላክ እድሜትን ያርዝመው የአገልግሎት ዘመኖትን እግዚአብሔር አምላክ ይባርክልን። በሚሄዱበት ሁሉ እግዚአብሔር አምላክ ቀናውን ሁሉ ይግጠሞት እንላለን። አመሰግናለን። ያው ትንሽ ሐሳብ ለመግለጽ ነው። አመሰግናለን። በሁለት ነገር አባታችን የማመሰግነው ያ የተጀመረው ጠንካራ መሰረት በቀጣይነት ይዘው መምጣታቸው አንደኛ፣ ሁለተኛ ያለው ምእመናን አንድ አድርጎ መምጣት በቤተ ክርስቲያን ህንፃና ግንባታ ብቻ አይደለም። መሰረታዊ ነገር የህዝብ አንድነት፣ የህዝብ ልብ፣ ህዝቡን አንድ ላይ መሰብሰብ ነው፣ በፍቅር መሰብሰብ መቻል። ይህንን ደግሞ አሳክተውታል፣ በፍቅር ሰብስበዋል። በግንባታውም በቀጣይነት ያማረ መልክ፣ ሌላ አዲስ መልክ እንዲመጣ አድርገዋል። እዚህ ካለው ምእመናን ከእግዚአብሔር እርዳታ ጋር ለዚህ አመሰግኖታለሁ። በሄዱበት ደግሞ መልካም ነገር ይግጠሞት፣ እግዚአብሔር ከእርሶ ጋር ይሁን። አመሰግኖ። እሺ ክቡራን አባቶቻችን፣ ክቡር አቶ ጌታቸው የቆንስላችን ዋና ኃላፊ፣ ክቡራን ዲፕሎማቶች፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አመሻችሁ። ሎል እግዚአብሔር አባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እኔ የሰራሁት ለብቻዬ ምንም ነገር የለም። የሰራ ነው ያው ከእናንተ ከአባቶች ጋራ ከሰበካ ጉባኤው ጋራ ከህዝቡ ከምእመኑ ጋራ ነው። ሰሪው ባለቤቱ ነው፣ እግዚአብሔር ነው። እኛ ደካሞች ነን። ያለችውን ይቺ እኛ የደረስንባትን ያገኘናትን ተንከባክበን መያዝ ግዴታችን ነው። ምናልባት ይሄ ቤተ ክርስቲያን በእውነት ይችንም እንደዚህ አድርገው የመሰረቱ ያነጹ በወቅቱ በጊዜው የነበሩ ምዕመናን፣ ክቡር አባታችን መላከ ሰላም አባ ገብረ ኪዳን በእውነት የምናመሰግናቸው በግል ጸሎታችንም ቢሆን ማንረሳቸው ትልቅ አባት ናቸው በእውነቱ። ሁላችሁንም አመሰግናችኋለሁ፣ ወንድሞች እህቶች፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያከብርልኝ። ያው ቆንስላ ጽህፈት ቤታችንም ያው ቤታችን ነው፣ ሁለተኛ ቤታችን ነው። እኛ የፈለግነውን ሁሉ ቤተ ክርስቲያኑ የሚያስፈልጋትን ነገር ሁሉ ጠይቀን አይ አይሆንም ተብለን የተመለስንበት ጊዜ የለም። እነ ቤታችን ሄደን የሚያስፈልገውን ነገር ሁሉን ጠይቃለን እየተባበሩን በሁሉም ነገር አብረን ነው የኖር ነው እና በእውነቱ ቆንስላ ጽህፈት ቤቱንም እንድታመሰግኑልኝ፣ ህንፃ ስሪ ኮሚቴው፣ ህዝቡ፣ ምዕመኑ፣ ሁሉም ሰንበት ትምህርት ቤቱ አጠቃላይ አመሰግናለሁ። በእውነት እግዚአብሔር ይስጥልኝ። አባቶችንም አመስግንል። ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ እና ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። በዓሉን የበረከት በዓል ያደርግልን። ዛሬ ደግሞ እንግዲህ እመቤታችን ልደቷ ነው። እንግዲህ በዓሉን ለዚህ ላደረሰን አምላካችን ክብር ምስጋና ይግባው። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። የበላነውን የጠጣነውን ሰውነታችን ያዋህደልን። በዓሉን የበረከት በዓል ያደርግልን። ለዓመቱ ደግሞ በሰላም ጠብቆ በሰላም ያደርሰን። እግዚአብሔር ያክብርልን። አሁን ዘበሰማያት ማህበረ ካህናት ደግሞ ለአባታችን ስጦታ አዘጋጅተዋል። አባቶች በጋራ በመሆን ይህንን ስጦታ ይሰጡልናል ማለት ነው። እሺ እግዚአብሔር ይመስገን።